እንደ አደባባይ ሶስት ጊዜ ካልዞርኩ አልጸድቅም። አይጸናም ማለሽ እኮ ልጄ። አረ እማዬ፣ ገና ከመምጣት ሽር ውስጥ አለም ይባላል። የናሆም እናት ነኝ እኔ። ደግሞ ጓደኛ ነኝ። የኔ ልጅ ትቆያለሽ። ልሄድ ወዴት ሄጅ? ገና ከመምጣትሽ ምን ነካሽ? እኔ ቆመሽ ቀረሽ ነው ያልኩት። ሁሉም ሰው ሲስቅና ሲጫወት ጉድለት የሌለበት ይመስላል። ሳኒ ዛሬ ጉድለቶቿ አፍ አውጥተው ሊናገሩ እንባዎቿ እየፈሰሱ ትገኛለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዘት ትርፍረፍ ይበለልን። ለቻናላችን አዲስ የሆናችሁ! ሰብስክራይብ ማድረግ ቤተሰብ እንድትሆኑ በትትና እንጠይቃለን። ዛሬ ጽናት ድራማ ክፍል ስልሳኒ ይዘንላችሁ ቀርበናል። ተከታተሉን። ሰኔ ዛሬ እጅግ ከፍቷታል። ምርር ብላ የተደወለላትን ስልክ አንስታም ለምን አትተውንም ለምን አትተውኝም እያለች እንቧን እየጠራረገች ነበር። ትተሽና ሄደሽ የለ ስለዚህ አሁን ምን አስፈለገሽ? ይውልሽ ለህት የደውልሽ አንድ ነገር ብቴ ኢትዮጵያ ውስጥ መሆኔን አትርሽ ብላ ስልኩን ዘጋችው። ነገር ግን ስ ድጋሚ ስልኩ ጨዋ ድጋሚ ስልኩ ሲጮህም አንስታ ለማናገር ስትሞክር ቆይ ለምን አተውኝም? ብላ ጮኸች። የደወለችው ግን ያቺ ሴትዮዋ ሳትሆን ምሩ ነበረች። ወይ ምሩዬ አንቺ ነሽ እንዴ ይቅርበኝ አለቻትና፣ እንዴት ነሽ ተባብላ ሰላምታ ተለዋወጠች። ከተለዋወጠችን በኋላ ምሩ ወደ ቤቷ እንድትሄድ ነበረ ጥሪ ያቀረበችላት። ሰኒ ግን ዛሬ መምጣት አልችልም ይቅርታ ብላ ስልኩን ዘጋቸው። በሌላ በኩል እሴጋ ኪራና ጽናት ወደ ነምሩ ለመሄድ ተነሳስተው ነበረ። ታዲያ እየሄዱ እያለ መንገድ ላይ ይውልሽ፣ ሰኒ ደውላልሽ ነበር፣ አግኝተሻት ነበር? አላት ኪራ። አይ አላገኛትም አሉ መንገድ ላይ መሀል መንገድ ላይ ቁመው እየተጠያየቁ ነበር። ምን ነው ችግር አለ እንዴ ስትለው፣ አይ አላዩትም፣ እቤትም እየመጣች አይደለም ብዬ ነው አላት። አዎ ግን ሰሞኑን መምጣት አልፈለገችም መስል፣ እስኪ በኋላ ደውልላታለሁ ብላ አሻግራ በጇ። ይውልህ የነኬ ቤ ቤት እኮ ያ ነው አለችው ይህኔ የኪራ ቅናቱ ተነሳበት ጨሰም ይውልሽ የራስሽ ጉዳይ ነው ለምን ሄደሽ ታዲያ አትጠይቂውም አላት እንዴ ምን አበሳጨህ አለችው አይ አሁን እየሄድን ነው አደለ ለምንድ ነው የሳኔ የከበደሽን ነገር መጥራት የፈለግሽው? ስለዚህ ከፈለግሽ ከነሱ ጋር መቆየት ችያለሽ ብሎ ገፈት ተራት ይህኔ ጽናት ቆይኔ ምን አጠፋው ለምን ትናደዳለህ አለችው እኔ ኪራ ነኝ ምቀ ነው እናል ቀና ሲላት ቅናቱን በራሷ እንደበት ተናገረላት። ታዲያ ጽናትም እኔ እኮ እኔ ምንም አላልኩም በልሽ እንሄዳለችው ሂጂ የራስሽ ጉዳይ እኔ ብቻዬን ነው መሄድ ፈልገው አላት። እሷም እሺ በቃ ብላ ቆማለች። ይህኔ ገፈታትሯት ሊሄድ ፈለገና እሷም ተከተለችው። ታዲያ እነ ምሩ እዚህ ጋለባቸው እስኪ ጠፋ ድረስ ቤት እያስተካከለች ነው። አማቷ ልትመጣ ነው። ግራ ገብቷታል። ገና አዲስ ሙሽራ ስለሆነች ቤተሰቦቹ ስለማታውቃቸው ዛሬ አዲስ እንግዳ ሊመጣባት ነው ሽር ጉዳ ብስታለች እንደውም ምን ይሉኝ ይሆን እያለች ሶፋ እያስተካከለች በሩ ተንኳኳ ናሆም ነበር የመጣው የኔ ውድ ሚስት እንዴት ዋልሽልኝ ደህና ነሽልኝ ብሎ ግንባሯን ሳማ አደረጋት ይህና የምሩ ውሽ ያስደነገጥከኝ እኮ እኔ ደግሞ መጡ ብዬ ነበረ ጽናትና ኪራኮ ቆዩ አለችው መቼም መንገድ ላይ እየተጣሉ ይሆናለች አለ። ጸባያቸውን ያውቃልና እሷም ፈገግ ብላ ለነገሩ እውነት ክን ነው። አዎ እንደውም መጡ ልሽ እድሜያቸው ረዥም ነው። እነሱ ናቸው መሰል አለ። በር ሲንኳኳ በሩ ተንኳክቶ ስለ ነበር ተነስቶ ናሆም በሩን ከፈተ። እንደ ጠበቀው ጽናትና ኪራ ናቸው። ታዲያ በሩን ሲከፍትላቸው ጽናት ተንደርድራ ወደ መኝታ ክላስ ነበር የገባችው። ናሆም ኪራን፣ እንዴ ምን ነው ቆያችሁ እኮ በሰላም ነው? አለው ጽናትም ምኝታ ክፍል ገብታ ቢጫ ማለት ቀይር ስትል፣ ምሩ እኔ ምን ሆነሽ ነው ለምን ነው የምትቀይሪው? አለቻት አይ ስራ ላግዝሽ እኮ ነው የመጣሁት። እኔ እኮ ሰራርቼ ጨርሻለሁ ዝም ብዬ እንድትመጭ ነው እንደዛ ያልኩሽ አለቻት። እሺ በቃ እንደዛ ከሆነማ ጥሩ ስትል፣ እኔ ፈርቻለሁ ጽናት። እኔ እንጃ ለመጀመሪያ ጊዜ ነው የማውቃቸው። ግራ ገብቶኛል። በቃ የሰራሁትን ምግብ እስኪ እዩና ከዛ ትነግሪኛለሽ እኔ እንጃ በጣም ጨንቆኛል ስትል፣ ጽናት ደግሞ አበረታታቻት አይዞሽ፣ መቼም እርግጠኛ ነኝ የናሆሚ እናት ጸባያቸው ልክ እንደናሆም ነው የሚሆን። ደግሞ አንችን የመሰለች ልጅ አግኝተው ምን ይሆናሉ እያለች ልቧን እንዲሞቀው አደረገቻት። ታዲያ ይሄን የነበር ምኑ አሁ ልክ ነሽ፣ ምንም አይሉኝ እኔ ማፈራው። አይ አንችን የመሰለች ልጅ ለምን? አይ ሶስተው አንቺ ምነጋሽ ሲመጡ እንዴ ነው የምትርበተበችው ስትላት ጽናት ሰራተኝነቱ ትዝ አላትና አይ እኔ እንኳን ሰራተኛ ነኝ አለቻት። ይህኔ ምሩ ይቅርታ ጽኑዬ እኔ አንቺን ላስታውስሽ ፈልጌ አይደለም፣ ግን በቃ ፈራቴ ነው የተነሳ ነው ይቅር በይኝ ስትል ትከሻዋን ነጋ ነጋ አረገቻት። ይህኔ ጽናት ነገር የገባት ናት ና እረ ችግር የለም ገብቶኛል፣ ተረድቼሻለሁ፣ በቃ እውነታውን የተናገር ነው አለቻት። ና በቃ ወደ ውስጥ እንሄድ፣ ልጆቹ የት ቀሩ ብለው እንዳይፈልጉን በጉም ይጣፍጣል። አይዞሽ፣ አትፍሪ። ደግሞ ይወዱሻል፣ አንችን የመሰለች ልጅ አግኝተው ስትላት እኮ አይ እኔንጃ ብቻ ግራ ገባኝ እያለች ተርበተበተች። እንደ ፈራችውም እናትየዋ ይመጣሉ ተብሎ ሲጠበቅ ስልክ ደውለው ለናሆም እንደማይመጡ ነግሮታል። ምኑ ነው ነው ብሎ ሲጠይቅም ከጎረቤት ሰው እንደሞ ተነገሩት። ለኪራም ይሄንኑ ነግሮ ልክ ምሩ ስትመጣ ወይኔ በጣም ኩኔ ደከመችው የኔ ለልት ሳለፋት እኮ ነው ያደርኩትኝ ስለዚህ አሁን ይደብራታል ምን ላድርግ በቃ ለምን እዚያ አናድርም ሁላችንም ሰብሰብ ብለን አለ ናሆም ኪራ እኔ ነኝ እዚህ ማድረው እኮ የት ልናድር በዚህ ሶፋ ላይ ነው እኔ ከጥናት ጋር አላድርም ታምር ቢፈጠር አለ ኪራ ይህኔ ናሆም አሁን ቀልዱን ያውቅበታል ና አይ በቃ ከዚህ ከጣሪያው ላይ ቆጥ እሰራልሃለሁ ይለዋል ይህኔ ኪራ ፈገግ ብሎ አያልቅበት የሆንግ ሰውዬ እኔ ነገርኩ በቃል አጅርም አልኩ። በቃ ችግር የለውም አባቴ፣ አንተ ሄድ እዚህ ጎረቤት ሰው ጠራና አብረን እናመሻለን፣ መሻለን ጽኑላም እዚህ ታመድራለች አለው። ይህኔ ቅናቱ ጫር አደረገችበትና መሄድን ስላልፈለገ ተቀለሰለሰ። ታዲያ ናሆሚ ነገሩን ያውቅበታልና በፈገግታ አይ እኔ እኮ ነገርኩ፣ ከጽናት ተለይተህ አታድርም፣ ስለ እውነት አውቅብሃለሁ። ለምን እንዲት እንዴት ትደባብቃለህ ብሎ ፈገግ አስባለው። ግን ሴቶቹ የት ቆይተው ነው ጠፉ እኮ እያሉ ሲያሟቸው ድንገት መጡ። አላልከውም እያማናቸው መጡልህ፣ አለ ናሆሚ። ናሆሚ ሳቅና ፈገግታ አይለየውም። ነገሮችን ሁሉ በቀልድም ቁም ነገሮችን እያዋዛ ነው መናገር የሚያውቀው። ኪራ ደግሞ አንድ ግትር ካለ ግትርነት ያጠቀዋል። ታዲያ ሰብሰብ ብለው አብረው ሊያመሹ እንደሆነና እናቱ መምጣት እንደማይችሉ ይነግራታል። ምሩ ለምን ብላ ትንሽ ቢከፋትም ነገር ግን እነ ጽናት እንደሚያድሩ ስታውቅ ፈገግ አለች። የሞተ ሰው ነው አለና ለዛም አልመጣችም፣ እንደውም ነገን የቀብር ሄዳለሁ አላት ናሆም። ታዲያ አንቺ ማብረሽ እንትጃለሽ ሲላት ይህን የጽናት አይ እሷ ማብሄድ የለባትም፣ ምክንያቱም ገና መሽ ተተዋወቃቻቸውና ብላ የጨዋ ደንቡን ነገረችው። እሺ ብሎ በሀሳባቸው ተስማሙ። ታዲያ አመሻሹን አብረው እየጠጡና እየተሳቁ እየተጫዋወቱ አመሹ። ጽናት ትንሽ ሞቅ ብሏት ነበርና መሰባረቅ ጨመረች እንደውም ይባስ ብላ ኪራን ለማሳቅ ሁሉ ተያይዘዋለች ታዲያ ኪራ ጭራሽ ስትሰክሪ እንደዚህ ልዕልት ነው ምትመስዩ በቃ ሁሉ ጊዜ ላስክራት ይሆን አለ ምሩ አረፋክህ እንደዚህ አይሆንም እሷኮ የፍቅር ሰው ነች ኪራይ አለችው አዎ የፍቅር ሰው ነች አለ ናሆም እንደውም ባለ አደባባይ እንሸልማት አለን የፍቅር ሰው ነች ብለን ብሎ ሳይናገር ገና ጋፉ ነጥቃ አዎ እኔ የፍቅር ሰው ነኝ ስቸው ነው እንጂ አላቸው። ተዛም ጥያቄ እንጠያየቅ ተባ ብለው ቁጥር አወጡ። ቁጥር ሲያወጡ ተመሳሳይ ቁጥር ወጣላቸው። ታዲያ ሁለት ቁጥርን ጽናት መረጠች ሶስትንም እሱ። ተቀራራቢ የሆኑ ቁጥሮች እንዲጠያየቁ አደረጉ። ኪራም እድሉን አገኘ። ለምን ትጠይኛለሽ ትጠይኛለሽ አይደል አላት ጽናትን። ጽናትን ምን ብዬ ጠራሃል ነው ኪራዬ አልጠላህም እኮ እኔ እኮ አልጠላህም። ታዲያ ለምንድን ነው እኔ ለሌላ ሰው ልትድርኝ የነበረው? ብሎ ሲላት አይ እኔ እኮ ፈልጌ አይደለም ግን ቤተሰቦችህ እናትህ በላሳት ጨርሰው ምሩ ከአንድ በቶ ላይ ቆመችባትና ጽናት መቃሽ፣ ጨዋታው አብቅቷል፣ ይበቃሻል አለቻት። ለምን ሊናገሩ እንዳልፈለጉ ናሆሚ ግራ ቢገባው ለምን ታያት እንጂ ጨርሰው አላት። ይህንኔ እሷም በቃ በቂ ነው ተባብለው ዘጉት። ታዲያ መሸት ብሎ ስለነበር ሁለቱም ወደ ቤት ተመለሱ። ነገር ግን ምሩና ናሆም አንድ ላይ ተኝተው፣ ምሩ ግን እኔን ለምን መደበቅ ፈለጋችሁ? የደበቃችሁት ነገር አለ አይደል? አላት። አይ ምንም የለም ናሆሜ፣ በቃ ተኛ፣ እንቅልፌ መጥቷል ስትለው፣ ናሆም ድብቅ በመሆኗ ትንሽ ቅር ያለው ይመስላል ፊቱን አዙሮ ተኛ። ይህኔ ምሩ ክራ ተጋባች። ታዲያ ማለዳ ላይ ድንገት ሳያስቡት ናሆም የምሩን ትከሻ እያሻሸላት በነበረበት ወቅት እናቱ ድንገት ሰው ብለው ይገባሉ። ታዲያ ሲገቡ ምሩ ተርበተበተች፣ የምትይዘው ጠፋባት። አዲስ ሙሽራም አይደለች፣ ቤተሰቦቹን ለመጀመሪያ ጊዜ ስታይ ግራ ገባት። እናቱ ቀልደኛና የሚያስቁ ደስ የሚሉ የደስደስ ያላቸው ናቸው፣ ልክ እንደ ልጃቸው ናቸው። ታዲያ ምሩ ገና አላወቀቻቸውም እና እየተርበተበተች ቀጥ ብላ ቆመች። ሴትየዋም ቁጭ በይ እንች ልጅ፣ ምን ነው እንደ አደባባይ ሶስት ጊዜ ካልዞርኩ ጽድቅ አይደለም አልሽ፣ ቁጭ በይ አሏት። እሷም እየተርበተበተች አንዴ ለመውጣት አንዴ ለመቀመጥ እየዳረጋት ነው። የናሆም እናት ምሩን ይቀበሏት ይሆን ወይስ አልፈልገሽ የሚሏት ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከ ሳው ጤና ይስጥልን።